እንዴት ናችሁ ሁሉ ሰላም ሁሉ መልካም ክርስቲያን ወገኖቼ በያላችሁበት ሰላምታ ይደርሳችሁ እንግዲህ ላይክ ሼር ሰብስክራይብ ያደረጋችሁ ስለምታበረታቱኝ ሁሉ አመሰግናለሁ እናንተንም እንግዲህ አላህ ያበርታችሁ አላህ ያግዛችሁ እና እንግዲህ እቺ መዳም ቅመም እንዳያቸዋት ለቀልድም ቢሆን ደሳሳ ቤት ነው እያሳየቻት ያለችው እና ቢያንስ እኛ ኢትዮጵያውያን እንደምታዩት አጠር ነው ግቢያችን አልሐምዱሊላህ ላይ ከማንም ያነሰ ኑሮ አንኖርም እና እንደምታዩት ነው ወላሂ፣ ልጆቻችን እንደዚሁ በቃ እንደዚህ አፈር ላይ ራሱ እንደ ድሮ መጫወት ምናምን የለም። እንደምታዩት ኮብልስቶን ሆኗል ሁሉም ነገር ተነጠጥፎ ምናምን። በቀልድ ቢሆን ቢያንስ ደሳሳ ጎጆ እንደዚሁ ውለቅለቅ ያለች ቤት ጅፕላስን ጅፕላስ ቱ እንደዚህ ነው የምንተኛው እንደዚህ ነው ምናምን ባትያት በቀልድ እንኳን ቢሆን ጥሩ ነው። አጥሩ እንኳን ተመልከቱት። አልሀምድሊላሂ ወላሂ ብሎኬት ሆኗል። አሁን እየተሻሻለ ነው ሰው በቃ እነዚህ አረቦች ቢያንስ አሳልፈውልናል። እኛም ቢያንስ ሰርተ እንድንለወጥ አድርገውናል። አልሐምዱሊላህ ለሰው ልጅ ጉልበት ነው። ጤና ካለ ጉልበት ካለ በቃ እንደዚህ ሰርተ መለወጥ እንችላለን። እንደምታዩት አንድ ጎስቋላ ደሳሳ ቤት የለም። ሁሉም ቢያንስ አሁን ከዚህ ከጎረቤት እንኳን እያየ ጎረቤት ጎረቤቱን እያየ አጥር ሆኗል። እንደምታዩት ይሄ አጥር የፈረሰ አጥር ነው። ከቤት ይፍድሮ እንደዚህ ቀለም ይቀባዋል በቃ እንደዚህ የሚያስጠላ ከሆነ ቀለም ቅብት አለቀ። እንደዚህ ያረጀቁ እንኳን ተሆነ ማለት ነው እና እንደዚህ ጭቃ ቤት እንኳን እንደዚህ አብዛኛው የቀለም ጭቃ ቤት ግርፍ ነው እየተደረገ ያለው በሲሚንቶ አብዛኛው ብሎኬት አጥር ነው እያጠረ ያለው ማለት ነው። አልሐምዱሊላሂ ረብ ል ዓለሚን ነው የሚባለው እና ለቀልድ እንኳን ቢሆን ቢያንስ እንደዚ ሀገራችን ባትሰደብ። አንች አሁን ከዝች መዳም ቤት ትወጫለሽ፣ ሌላኛቱ መዳም ስትመጣ፣ ሌላኛቱ ሸቃሊ ስትመጣ የምታሳይ እንደዚህ ነው የምትነግራት፣ እናንተ ቤት እንደዚህ ነው፣ የእናንተ አገር እንደዚህ ነው፣ ቆሻሻው ነው፣ ከብቱ ክስስት ያለ ነው፣ ምናምን ነው የሚሏቸው ማለት ነው። እና በንስ ሀገራችንን ብናስከብር ለቀልድ እንኳን ቢሆን ጂ ፕላስ ዋን ብታሳያት፣ ጂ ፕላስ የሆነ ህንፃ ብታሳያት ምን ችግር አለው? ለቀልድ እንኳን ቢሆን እንደዚህ ባት ባናወራ ጥሩ ነው ባይነኝ ነኝ እኔ። እና ውዶቼ፣ ሀገራችንን አላህ ሰላም ያድርግልን። ሀገራችን ሰላም ስትሆን ነው ውተን ገባን ምን ገባው እና እንግዲህ ይች መዳም አስቀኛለች። እሷም ገርማታል ማለት ነው። እንዴት እንደዚህ ሆናል? እንዴት እዚህ ነው እንዴት ትተኛላችሁ? ነው የምትለው እና እንደሰማችኋት ነው። አምራለች መዳሚቱ። እሷ ግን የቀልዷን ነው እያሳየቻት፣ ግን እሷ አምራለች ማለት ነው። መዳሟ ግን እውነትም ነው የመሰረትኩ እኛ እኛ ሀበሾች እዛ ድህነታችን ሲያሰድደን ድሃ ናችሁ በጣም እንደዚህ ወረዱ ነው ብላ ነው የምታስባያችሁት። ግን እኛ አልሐምዱላህ እንደዛም አይደለም አዲስ አበባም እንደዚህ መልኩ ናት በምትገረም ሁኔታ አገራችን ላይ እያደገች ነው አሁን ላይ በጣም ማሻአላ ሆነ ነው ሁሉም አሁን ኑሮ ውድነት ማለት ነው ቀንሷል ወላይ ምሬ ነው ኑሮ ውድነት እንደፊት አይደለም 2017 አይደለም አሁን ላይ ማሻአላ ሆነ ወላይ እና አሁን ጤፍ ስንት ገባ መሰላችሁ ፊት 12017 ላይ ጤፍ አሁን 2017 ላይ አስራ አምስት ሺህ ብር ነበር ጤፍ አዲስ አበባ፣ እንደውም እስከ አስራ ሰባት ሺህ ገብቶ ነበር። አሁን ግን አዲስ አበባ ስንት ነው ጤፍ? ዘጠኝ ሺህ ብር ነው ዘጠኝ ሺህ ብር ማለት ነው። እዚህኛ በኛ ባገርንበት ገነቴ መካነ ሰላም እነዚህ ከደሴ ጀምሮ ያሉት ደግሞ አስር ሺህ ብር እንደዚሁ ዘጠኝ ሺህ እስከ ስምንት ሺህ አይጠፋም። ቀይ ጥቁር ጤፍ ደግሞ ስምንት ሺህም አይጠፋም እና አልሐምዱሊላህ ማንም በድህነት ኑሮ ማንም ሞት የለም። ማንም እንገራችሁ እኔ ፈጣሪ ከፈተውን ጉሮሮ ማንም አይዘጋውም። እሱ ብቻ ነው አልሀምዱሊላ ነው የሚባለው። ቢያንስ መንግስት ሰራተኛ አሁን ለራሱ እያወጣ ነው ያለው እስከ ሶስት ወር ዲ እየተሰጠ ያለው እዚህ መንግስት እየሰጠው ነው። እና አልሀምዱሊላ ነው። መንግስት ሰራተኛ ባል ያላችሁ ወደ ስደት የሄዳችሁም ቢያንስ ተስፋ ሶስት ወር እስከ አራት ወር ድረስ እንዲከፍል አንድ ኩንታል ጤፍ እየተሰጠው ነው። ሶስት አራት ወር አራት ወር ደሞዝ እየቆጠበ እንዲሰጥ ማለት ነውና እስከዚህ ድረስ ነው። ማንንም የኑሮ ድነት እናንተ በቃ ኑሮ እንደዚህ ተወዷል ምናምን ምናምን የሚሏችሁ የቅርብ ቤተሰብ ነው። እንደዚህ የሚሏችሁ እርግጠኛ ነኝ። ምክንያቱም የናንተን እንድትልኩለት በቃ የናንተን ገንዘብ ፈላጊ፣ ኑሮ ተወዷል የሚላችሁ የናንተን ኑሮ የናንተን ገንዘብ ፈላጊያችሁ ነው በቃ አትጠራጠሩ። ያ ደግሞ እንደዚህ ማአት የሚያወራ የኑሮ ውድነት የሚያወራ እንደዚህ እሱን ባትሰሙት ባታወሩት በይ። ምክንያቱም እናንተ ዛ ሰው ሀገር ናችሁ። ነው ያሏችሁን ነው የምትሰሙት፣ ያሳያችሁን ነው የምታምኑት። እንደዚህ አይደረግም እንደኔ ሀሳብ ማለት ነው። እና የመዳምቁኖች ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ያደርጋችሁ ስለምታበረታቱን ሁሉ አመሰግናለሁ። ወደ ሀገራችሁን ቶሎ አገራችን ሰላም ያርግልን። አገራችን ትቀበላችኋለች። ምን ቶሎ ወደ ሀገራችሁ ደሞ በቂያችሁን እዚያው ሀገራችሁም ላይ ደሞ ልትነሱ ትችላላችሁ። ወላሂ ምሬ ነው። አሁን ምን አረጉ መሰላችሁ አንዳንድ መዳም ማለት ነው እዛ እዛ ሀገር ቤት አይሰሩም። በቃ ምክንያቱም እርሚያቸው እየሄደ ነው፣ መውለጃቸው እያለፈ ነው። ቤት እንሰራለን ይቻመት ይቻመት ስለሚሉ አብዛኛው ቤት ለመስራት አይሄዱም። ለምንድነው? ወረት ለመያዝ ነው የሚሄዱት። በቃ እስከ 500 ሺህ ብር ይዘው ይመጣሉ። በቃ የሆነ ንግድ፣ ሰፋ ያለ ንግድ ከፍተው ከዛ በኋላ ቤታቸውን ለመስራት ይሄዳሉ። እዛ ሀገራቸው ላይ ሆኖ ማለት ነው። እና እንደዛም ታደርጉ አይከፋም። ምክንያቱም እዚህ እናንተ ባላቻችሁ ጋር የኖራችሁ ልጆቻችሁ ጋር ቤተሰቦቻችሁ ጋር እየተጫወታችሁ ያን ነገር መስራት ትችላላችሁ። ምክንያቱም ሁሉም ላይፍ ቀሪ ነው። ለማን ነው ብላችሁ የምትንገላቱት? እናንተ ተሞታችሁ በሰው ሀገር ሆናችሁ የለፋችሁበት ገንዘብ እስከ 10 እስከ 15 ዓመት ለፍታችሁ ቤት ትሰራላችሁ። ከዛ በኋላ እመም ነው የሚጠብቃችሁ። አትችሉም። የመቻል አቅማችሁ እንደ ድሮ አይሆንም። ከዛ በኋላ እናንተ ያሚሆነው ለማን ነው ያገንዘብ የሰራችሁበት ሌማ ነው። ለእናንተ ሳይሆን ለልጅ ለቤተሰብ ለባል ነው የሚሆነው። እናንተስ ልጅነታችሁ በሰው ሀገር ሆነ ማለት ነው። እስከዚህ ድረስ ነው። ወላይ እኔ ያየሁት ብዙ ነገር አለ እና ቀጣይ ቪዲዮ ደግሞ እሰራላችኋለን። መልካም ስራ ይሆንላችሁ። መልካም ቆይታ። ላይክ ሼር፣ ሰብስክራይብ አድርጉኝ። አመሰግናለሁ።